አስቦት አንድ ቀን ሁሉም የኢንተርኔት ምስጢሮቻችሁ፣ ሁሉም የባንክ አካውንቶቻችሁ፣ የግል መልእክቶቻችሁ በአንድ ቅጽበት ውስጥ ለሁሉም ሰው ገሃድ ቢሆኑ። ይህ እውን ሊሆን የሚችልበት ጊዜ እየመጣ ነው። እናም ምክንያቱ ደግሞ ኳንተም ኮምፒውተሮች ናቸው። ዛሬ ስለ አንድ አብዮታዊ ቴክኖሎጂ እናወራለን። ዓለምን ሊቀይር የሚችል ምስጢሮቻችንን ለዘላለም ሊጠብቅ ወይም ሊያጋልጥ የሚችል የፖስት ኳንተም ክሪፕቶግራፊ። ዝግጁናችሁ? ከሺህ ዓመታት በፊት ሰዎች ምስጥራዊ መልእክቶችን ለመላክ የተለያዩ መንገዶችን ይጠቀሙ ነበር። የጥንቷ አሮም ጀኔራሎች የሲዘርን ኮድን ይጠቀሙ ነበር። ዛሬ ደግሞ በዲጂታል ዓለም ውስጥ ምስጢሮቻችንን የምንጠብቀው በኢንክሪፕሽን ነው በየቀኑ የምትልኩት ኢሜል የምትገዙት ዕቃም የምታወሩት ስልክ ሁሉም በከፍተኛ ምስጢር የተጠበቀ ነው ታዳ ችግሩ ምንድነው ችግሩ የቴክኖሎጂ ዝግመተ ለውጥ ነው አሁን ያሉት የኢንክሪፕሽን አይነቶች ኳንተም ኮምፒውተሮች የሚባሉ አዳዲስ ማሽኖች ሲመጡ ከጥቅም ውጪ ይሆናሉ ኳንተም ኮምፒውተሮች እንደ ተራ ኮምፒውተሮች አይደሉም ተራ ኮምፒውተሮች ቢቶችን 0 ወይንም 1ን ይጠቀማሉ ኳንተም ኮምፒውተሮች ግን ክውብትስ የሚባሉትን ይጠቀማሉ። እነዚህ ክውብትስ በአንድ ጊዜ ዜሮም አንድም ሊሆኑ ይችላሉ። አስቦት አንድ ሳንቲም በአየር ላይ እየተሽከረከረ እንደሆነ ፊትም ኋላም ነው። ይህ ሱፐርፖዚሽን ይባላል። ይህ ማለት ምን ማለት ነው? የዛሬዎቹን የኢንክሪፕሽን አይነቶች ለመስበር ተራ ኮምፒውተሮች ቢሊዮን ዓመታትን ሊወስድባቸው ይችላል። ኳንተም ኮምፒውተሮች ግን በጥቂት ሰዓታት ወይም ደቂቃዎች ውስጥ ሊሰብራቸው ይችላሉ። ይህ ሁሉንም ነገር ሊቀይር ይችላል። የኢንክሪፕሽን ታሪክ ከጦርነቶች ጋር የተያያዘ ነው። በሁለተኛው የዓለም ጦርነት ወቅት ጀርመኖችን እንግማ በሚባል ማሽን ምስጢራዊ መልእክቶችን ይልኩ ነበር። እንግሊዛውያን ደግሞ በአለን ቱሪንግ የሚመራ ቡድንን ተጠቅሞ ያንን ኮድ ሰበሩ። ያ ድል የጦርነቱን ሂደት እንደለወጠ ሁሉም አሁን ደግሞ ሌላ አይነት ጦርነት እየመጣ ነው፣ የዲጂታል ምስጥሮች ጦርነት። ከብዙ ዓመታት በፊት ሳይንቲስቶች የኳንተም ኮምፒውተሮችን ጽንሰ ሀሳብ ሲያመጡ አንዳንዶች ይህን የእኛን ኢንክሪፕሽን ሊሰብር እንደሚችል መገመት ጀመሩ። መጀመሪያ ላይ እንደ ሩቅ ህልም ብታይም፣ አሁን ግን እውን እየሆነ ነው። መንግስታትና ትላልቅ ኩባንያዎች በኳንተም ኮምፒውተሮች ላይ በቢሊየን የሚቆጠር ገንዘብ እያፈሰሱ ነው። ለምን ይመስላችኋል? መልሱም ፖስት ኳንተም ክሪፕቶግራፊ ነው። ይህ ማለት ኳንተም ኮምፒውተሮች ሊሰርዛቸው የማይችሉ አዲስ የኢንክሪፕሽን ዘዴዎችን መፍጠር ማለት ነው። ሳይንቲስቶች አዳዲስ የሂሳብ ቀመሮችን እየፈለጉ ነው። እነዚህ ቀመሮች ለአሁኑ ኮምፒውተሮችም፣ ለኳንተም ኮምፒውተሮችም ለመፍታት እጅግ በጣም ከባድ የሆኑ አሁን ያሉት ኢንክሪፕሽኖች የተመሰረቱት በአንድ ትልቅ ቀመር ላይ ነው። እሱም ትላልቅ ቁጥሮችን ወደ ሁለት ትናንሽ ቁጥሮች መከፋፈል ነው። ይህ ለአሁኑ ኮምፒውተሮች ከባድ ነው። ኳንተም ኮምፒውተሮች ግን ይህንን በቀላሉ ያደርጉታል። ስለዚህ አዳዲስ የሰብ መሰረቶች ያስፈልጉናል። አንዳንዶች ኳንተም ኮምፒውተሮች እኮ ገና ሙሉ ለሙሉ አልተሰሩም ይሉ ይሆናል። ልክ ነው፣ ግን አደጋው አሁን ነው። ለምን መሰላችሁ? ጠላቶች ጠቃሚ መረጃዎችን አሁን እየሰበሰቡ ነው። እንክሪፕት የተደረጉ መረጃዎችን አሁን አከማችቶም በኋላ ላይ ለኳንተም ኮምፒውተሮች ሲሰሩም ለመስበር አቅዶ ሊሆን ይችላል። ይህ ሃርቨስት ናው ዲክሪፕት ሌተር ስትራቴጂ ይባላል። ስለዚህ ዝግጁ መሆን ያለብን አሁን ነው። ዓለም አቀፍ ደረጃውን የጠበቁ ድርጅቶች ለምሳሌ ኒስት ወይም ደግሞ ናሽናል ኢንስቲትዩት ኦፍ ስታንዳርድስ ኤንድ ቴክኖሎጂ አዳዲስ የፖስት ኳንተም ስልት ቀመሮችን እየመረጡ ነው። ትላልቅ የቴክኖሎጂ ኩባንያዎችም ሽግግሩን ለመጀመር በዝግጅት ላይ ናቸው። የፖስት ኳንተም ክሪፕቶግራፊ የመጪው ዲጂታል ዘመን ጠባቂ ነው። ይህ የሁሉም ሰው ጉዳይ ነው። ከመንግስታት እስከ ትናንሽ ኩባንያዎች፣ እስከኛ ተራ ተጠቃሚዎች ድረስ ሁሉም ሰው እሱን አስፈላጊነት መገንዘብ አለበት። ይህ ሂደት ቀላል አይሆንም። ብዙ ሥራ፣ ብዙ ምርምር እና ብዙ ትብብር ይጠይቃል። ግን ውጤቱ የመረጃዎቻችን ደህንነት፣ የፋይናንስ ሥርዓታችን ጥበቃና የግል ምስጢሮቻችን መከበር ነው። ይህ እኛ ልንተጋለት የሚገባ ነገር ነው። ታዲያ እናንተ ምን ማድረግ አለባችሁ? አንደኛ መረጃውን አጋሩ፣ የፖስት ኳንተም ክሪፕቶግራፊ አስፈላጊነት ለሌሎች ማካፈሉ። ሁለተኛ ኩባንያዎቻችሁን ጠይቁ፣ የምትጠቀሙባችሁ ድርጅቶች ለዚህ አደጋ ዝግጁ መሆናቸውን ጠይቁ። ሶስተኛን በምርምር ተሳተፉ፣ ፍላጎት ካላችሁ በሳይንስና ቴክኖሎጂ ዘርፍ አዳዲስ መፍትሄዎችን ለመፍጠር ጥረት አድርጉ። ይህ ቪዲዮ ስለ ፖስት ኳንተም ክሪፕቶግራፊን የተወሰነ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። የዲጂታል ዓለማችን የወደፊት ዕጣ ፈንታ በእኛ እጅ ነው። እንግዳው ስለ ተጨማሪ እንደዚህ አይነት አስገራሚ መረጃዎች ቻናላችንን ሰብስክራይብ ማድረግ ቪዲዮን ላይክ ማድረግና ለሌሎች መጋራት እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። ደህና ሁኑ።